ተናስተልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ተግባራዊ በተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ ባለፉት ዘጠኝ ወራት ጠንካራ ውጤት መመዝገብ መቻሉን የገንዘብ ሚኒስቴር አህመድ ሽደ ገለጹ። ባለፉት ዘጠኝ ወራት የግብርና ዘርፍ ለአጠቃላይ አገራዊ እድገት ጉልህ አስተዋጽኦ ማበርከቱን የገለጹት ደግሞ ሚኒስትሩ ግርማ አመንቴ ናቸው። የ2017 በጀት ዓመት የሶስተኛው ሩብ ዓመት የመቶ ቀን አፈጻጸም እና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት ዘጠኝ ወራት አፈጻጸም ጠቅላይ ሚኒስትር አብይ አህመድ በተገኙበት ተገምግሟል። የዘንድሮው ዓመት የተሟላ ማክሮ ኢኮኖሚ ማሻሻያ የተደረገበት በመሆኑ ከሌሎች ዓመታት ለየት ያለ እንደነበር የገለጹት የገንዘብ ሚኒስትሩ አህመድ ሽዴ ባለፉት ዘጠኝ ወራት ጠንካራ ውጤት መመዝገብ መቻሉንም ገልጸዋል። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ ደረጃ በደረጃ በገበያ የሚወሰን የወለድ ተመን የሚመራ የሞኔታሪ ፖሊሲ መደረጉ እንዲሁም ገበያችንን ለማሳደግ እና ወጪያችንን ውጤታማ ለማድረግ የሚያስችል የፊስካል ፖሊሲ መነደፉ እንዲሁም የእድገት አማራጮችን ለማስፋት የግሉን ሴክተር ሚና ለማሳደግ የተጀመሩ ስራዎችን አጠናክረን ለመቀጠል የተለያዩ የሪፎርም ስራዎች የተሰሩበት ዓመተ ምሕረት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። የኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች ሪፎርሙ ውጤታማ እንደሆነ የሚያሳዩ ናቸው ሲሉም አክለዋል። የገንዘብ ሚኒስትሩ ኤክስፖርታችን ላይም ጥሩ አፈጻጸም ነው ያለው። አጠቃላይ የምንዛሪ ክምችታችን ሪዘርቭ ምንለው በብሔራዊ ባንክም በጣም ጥሩ ነው። የባንኮችም የምንዛሪ ግኝት የተሻሻለ ነው ያለው። ስለዚህ በሁሉም ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች በሚታይበት ጊዜ በጣም ጥሩ ውጤት ያለበት ነው። የኑሮ ውድነት ጫናን ለመቀነስ በትኩረት ሲሰራ እንደቆየም አህመድ ሽዴ ይገልጻሉ። በግብርና ምርት አቅርቦት ረገድም በከፍተኛ ደረጃ ስራ በመስራት የኢንፍሌሽን ጫና እንዳይከሰት የምግብ አቅርቦት በማሻሻ ረገድም ጥሩ ውጤት ነው ያለው። ስለዚህ መንግስት ከድጎማ አንጻር በጣም ሰፊ ስራ ነው የሰራው። ስለዚህ የተሟላ ማክሮ ኢኮኖሚ ማሻሻው በተረጋጋ ማህበራዊና አገራዊ ሁኔታ ውጤታማ በሆነ ማክሮ ኢኮኖሚ አፈጻጸም የሴክተሮች የዘርፍ። የኢኮኖሚ እድገትም በጣም ጥሩ ነው ያለው። ግብርናም በጣም ጥሩ ነው። ኢንዱስትሪም የአቅም አጠቃቀም ማሻሻል ላይ በጣም ከፍተኛ ውጤት የመጣ ያለበት ሁኔታ ነው ያለው። አጠቃላይ ሌሎች የአገልግሎት ዘርፍንም በማስፋፋት ረገድ በጣም ጥሩ ነው። ዲጂታላይዜሽን በማሳደግ ረገድ እየመጣ ያለው በኢትዮጵያ እጅግ በጣም በጣም ከፍተኛ ነው። በ2017 በጀት አመት ያለፉት 9 ወራት 610 ሚሊዮን ኩንታል የሰብል ምርት መገኘቱን የግብርና ሚኒስትሩ ዶክተር ግርማ መንቴ ተናግረዋል። ይህም ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ100 ሚሊየን ኩንታል ብልጫ ማሳየቱን ነው የገለጹት። በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልም ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብ ነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይህ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። አመና በመኸር 122 ሚሊዮን ኩንታል ስንዴ ነበረ ያመረት ነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረት ነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው ሀገራዊ እድገት ከማሳካት አንጻር ከእቅዳችን በላይ የተሰራበት ሁኔታ አለ። በእንስሳት ሀብት ልማት በተለይም በሌማት ትሩፋት የተከናወነው ስራ ከፍተኛ ውጤት የተገኘበትም ነው ብለዋል ዶክተር ግርማ አመንቴ። ከግብርና ዘርፍ አንጻር ሌላው ለሀገራዊ ምርቱ ትልቅ አስተዋጽኦ ያለው የእንስሳት ሀብት ዘርፉ ነው። ባለፈው አመት አመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊዮን እስከ 80 ሚሊዮን ነው የነበረው አሁን በ9 ወሩ ላይ 9 90 ሚሊዮን ላይ ደርሰናል ባለፉት 9 ወራት የግብርናው ዘርፍ 2.6 ቢሊዮን ዶላር ገቢ ለወጪ ንግድ አስተዋጽኦ ማበርከቱን የግብርና ሚኒስትሩ ገልጸዋል ኢትዮጵያን የኮንፈረንስ ቱሪዝም ማዕከል ለማድረግ የተሰራው ስራ ውጤታማ መሆኑን የቱሪዝም ሚኒስትሯ ሰላማዊት ካሳ ተናገሩ። የዲጂታል ኢትዮጵያ እውን ለማድረግ በሚደረግ ጥረት ውስጥ ላለፉት ዘጠኝ ወራት ሰፊ ስራዎች መሰራታቸውን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ገልጸዋል። ባለፉት ዘጠኝ ወራት በኢትዮጵያ አዳዲስ የቱሪዝም መዳረሻዎችን ከመፍጠር ጀምሮ ሰፋፊ ነባር የቱሪዝም መዳረሻዎችን የማልማት ስራዎች መሰራታቸውን የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። ከዚህም ባሻገር እስከዛሬ ትኩረት ያልተሰጠውን የኮንፈረንስ ቱሪዝም ዘርፍን ትኩረት ተሰጥቶት በመሰራቱ ውጤት መጥቷል ብለዋል። በጣም ከፍተኛ ለውጥ ያየንበት ነበሩ ያለፉት ዘጠኝ ወራት። በነዚህ ጊዜያት ውስጥ እንግዲህ ከስልሳ በላይ አለም አቀፍ አህጉር አቀፍና እንደዚሁም ደግሞ ቀጠናዊ ጉባኤዎችን ማስተናገድ የቻልንበት ነበረ። ይሄ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብዙ እጥፍ ለውጥ የታየበት ነው። በመንግስት በኩል ደግሞ የኮንፈረንስ ቱሪዝም የሚያስፈልጉት መሰረተ ልማቶችን ከማመቻቸት ጀምሮ በዲፕሎማሲው ዘርፍ የተሰሩት ስራዎች፣ ተቋማት የሰጡት ትኩረትም ጭምር ለዚህ ውጤት ምክንያት መሆኑን አንስተናል። ኢትዮጵያ በጉያዋ የታቀፈቻቸውን የቱሪዝም ጸጋዎች ለመጠቀም በቅንጅት መስራት የግድ እንደሚል ያነሱት የቱሪዝም ሚኒስትሯ ሰላማዊት ካሳ ሴክተሩን ወደ ዲጂታሉ ዓለም መቀላቀል በቀጣይ የሚሰራ የቤት ስራ መሆኑን ጠቁመዋል። እጃችን ላይ ያሉትን ሀብቶቻችን መጠቀም፣ ይህንን ለማድረግ ደግሞ የብዙ ተቋማት ቅንጅት፣ የብዙ ተቋማት ትብብር ያስፈልጋል እና ወደ ዲጂታል ዓለሙም እንደዚሁ የቱሪዝሙን ኢንዱስትሪ እንዲቀላቀል ማድረግም ያስፈልጋል ማለት ነው። እነዚህን ዋና ዋና ስራዎች ይዘን የሚቀጥሉትን ወራት የምናከናውናቸው ይሆናሉ ማለት። በሌላ በኩል ዲጂታል ኢትዮጵያን እውን ለማድረግ በርካታ ስራዎች መሰራታቸውን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። በዲጂታል መንገድ የሚደረግ የገንዘብ ልውውጥ ከፍተኛ እድገት እያመጣ መሆኑን የጠቆሙት ሚኒስትሩም ይህም በኢትዮጵያ የዲጂታላይዜሽን ስራ ውጤት እያመጣ መሆኑን ማሳያ ነው ብለዋል። እንግዲህ እንደ ሀገር አሁን ላይ ያለንበት የአጠቃላይ የዲጂታል ኢኮሲስተሙ ጥሩ እድገት እያሳየ የመጣ መሆኑ ይታወቃል የገንዘብ ዝውውርን ካየን የዲጂታል ፔመንት ስርዓት በሰፊው ተግባራዊ ሆኖ በተለይ በቴሌብር እና ሌሎች ፕላትፎርሞችን በመጠቀም ያለፉት ስምንት ዘጠኝ ወራት ሪፖርት ስናይ ከ800 ቢሊዮን ብር አካባቢ ኒርሊ ገንዘብ በዲጂታል ፔመንት መዘዋወር ችለዋል። ና ይሄ ትልቅ እምርታ ነው። እንግዲህ አንዱ የሪፎርም ውጤት ይሄ ነው። ገንዘብ ፕሪንት ለማድረግ ራሱን ሰፊ ወጪ ይጠይቅ ነበር፣ እንደ ሀገር ብዙ ወጪ ይዳረገን ነበር ና የዲጂታል ስርዓትን በመዘርጋት ይህንን መከላከል ማስቀረት ተችሏል። ሴክተሮችን እርስ በእርስ ለማስተሳሰር የፖሊሲና ስትራቴጂ ማሻሻያዎች የግድ እንደሚሉ ያነሱት ሚኒስትሩ ዶክተር በለጠ ሞላ በቀጣይ ፖሊሲና ስትራቴጂዎችን አጸድቆ ወደ ተግባር ለመግባት መዘጋጀታቸውንም አንስተዋል። አዳዲስ ስትራቴጂዎችን ሀገራዊ ስትራቴጂዎችን ኢንሼት እያደረግን እንገኛለን። እነሱ ጸድቀው ቀጣይ ተግባራዊ ሲሆኑ አጠቃላይ ኢኮሲስተም ውስጥ የበለጠ ውጤት ማምጣት የምንችልበት ሁኔታ ይፈጠራል ብለን እንጠብቃለን። የዲጂታል የአሰራር ስርዓትን በማስፋት ረገድ የአምስት ሚሊዮን ኢትዮ ኢንኮደርስ ኢኒሽቲቭን ጨምሮ ዲጂታል ኢኮኖሚን ለመገንባት የሚያስችሉ ስራዎችን በቀጣይ ጊዜያት በትኩረት እንደሚሰራባቸው ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። ኦሳና የአብረነትና ትህትናን የምንባርበት ትልቅ ሃይማኖታዊ በዓል ነው ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ገለጹ። ምእመናን በእለት በእለት ህይወታቸው ሰላምና አብረትን ሊያጠናክሩ እንደሚገባ የሃይማኖት አባቶች ተናግረዋል። የአብይ ጾም የመጨረሻ ሳምንት የሆነው የሆሳዕና በዓል በመንበረ ጸባወት ቅድስት ሥላሴ ካቴድራል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ የሃይማኖት አባቶችና ምዕመናን በተገኙበት ተከብሯል። በዚህ ወቅት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ሆሳዕና አብሮነትንና ትሕትናን የምንማርበት ትልቅ ሃይማኖታዊ በዓል ነው ሲሉ ተናግረዋል። በዓሉን በአንድነት በጋራና በመተሳሰብ ልናከብር ይገባል። ለምን ያሉት ዛሬ እንግዲህ ትልቁ በዓላችን የሆሳይና በዓል ነው። ሆሳይና ማለት አሁን አድነን ማለት ነው። በባካህ አድነን ማለት ነው። ሆሳይና ማለት እግዚአብሔር አምላክ በረከቱን ረድኤቱን ያሳድርብን። እግዚአብሔር አምላክ ያለውን ችግር ሁሉ አስወግዶ ሰላሙን ፍቅሩን፣ አንድነቱን ይስጠን። የቅድስት ሥላሴ ካቴድራል ቤተ ክርስቲያን አገልጋይ ቀሲስ አብርሃም ተገኝ የሆሳዕና በዓል ኢየሱስ ክርስቶስ ራሱን ዝቅ አድርጎ ትሕትናን ለሰው ልጆች ያስተማረበት ዕለት መሆኑን ተናግረዋል። የበዓሉ እሴት ፍቅርን በማብዛት ወንድማማችነትን በማጎልበትና እርስ በርስ በመተጋገዝ በሀገር ግንባታ ሂደት ውስጥ የራስን አስተዋጽኦ ማበርከት ይገባዋል ብለዋል። ምዕመናን በዓሉን እርስ በርስ በመዋደድ በመተሳሰብና አንድነትን በማጠናከር ልናከብረው ይገባል ሲሉ የገለጹት ደግሞ ሌላው የቤተ ክርስቲያኑ አገልጋይ መልአከ ገነት ይትባረክ በርሄ ናቸው። የእምነቱ ተከታይ የሆናችሁ በያላችሁበት ትሕትናን ፍቅርን ከመሪያችን ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ እንደተማርነው ሁሉ እንግዲህ የእምነቱ ተከታይንን ብለን የምናስብ ሁላችንንም ይሄንን ስርዓት ስንሰራ ነው አንድነትን ህብረትን፣ መከባበርን፣ ይሄ ነው። እንዲያውም በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ ትእዛዜን ጠብቁ አለ። ትእዛዝ ምንድን? እርስ በርሳችሁ ተዋደዱ። የሃይማኖት አባቶቹ ምእመናን በዕለት ተዕለት ህይወታቸው ሰላምና አብሮነትን ሊያጠናክሩ ይገባል ሲሉም መክረዋል። መረዳዳትና አብሮነትን በማጠናከር ድጋፍ ከሚያስፈልጋቸው የህብረተሰብ ክፍሎች ጎን መቆም እንደሚገባም ነው የተናገሩት። ሁሉም ነገር የሚደረገው አገር ሰላም ሲሆን ነውና የሀገራችንን ሰላም ደግሞ ያው እራሳችንን ማስጠበቅ አለብን፣ ስለ ሰላም መስበክ አለብን። ሁላችንንም ሰላሜን እተውላችኋለሁ ያለ ክርስቶስም ሰላምን እሹ፣ ሰላሜን እሰጣችኋለሁ። እንግዲህ ሰላምን የሚፈልግ ካለ የሰላም ባለቤት ክርስቶስ ሰላምን ለሁላችን ይሰጠናል። ግን እኛ ሰላምን ስንፈልግ ነው። እና ስለዚህ የሰላም ባለቤት ሀገራችን ኢትዮጵያን ሰላም ያድርግልን። በኪዳኑ፣ በቅዳሴው፣ በማህሌቱ፣ በመስዋዕቱ እያሳረገች አቤቱ ሕዝብህን አድን ርስትህን ባድርግ ጠብቃቸው ሁሉንም አቤቱ ከጥፋት አድናቸው እያለች የምትጸልይ፣ ስለ ዓለም ስለ ሀገራችን ብቻ ሳይሆን አጠቃላይ ስለ ዓለም ስለ ሰው ልጅ የምትጸልይ አማናዊት ቅድስት ቤተ ክርስቲያን ይህች ነች። በዓሉን አስመልክቶ አስተያየታቸውን የሰጡት አቶ ባኃይሉ በልሁ የጾም ወቅት ሰላም፣ ፍቅርና መተሳሰብን ለማጽናት አስተዋጽኦ ማበርከቱን ተናግረዋል። የጾም የጸሎት ዋናው መሰረቱ ፍቅርን ማምጣት ነው፣ ሰላምን ማምጣት ነው። ስለዚህ ለሰላም ያለው አስተዋጽኦ በጣም ከፍተኛ ነው። ሁሉም ሰው በፍቅር ወደ እግዚአብሔር በሚጸለይበት ሰዓት እግዚአብሔርን ደግሞ ፍቅርና ሰላምን ያመጣልናል። አንድ ሆነን ተቻችለን ስንኖር ስንጸልይ እግዚአብሔር ደግሞ ኃጢአታችንን ይቅር ብሎ ሰላምን ፍቅርን ያመጣልናል ብዬ ነው የእሳና በአርያም በአለም በኢትዮጵያ ካቶሊካዊ ቤተ ክርስቲያን በልደታ ማርያም ካቴድራል ሀይማኖቱን ሀይማኖታዊ ሥርዓቱን በጠበቀ መልኩ ተከብሯል። በዓሉ ኢየሱስ ክርስቶስ የአያ ወነጨላ ላይ ሆኖ ትህትናን እያሳየበት በመሆኑ የሰው ልጆችም ኢየሱስ ክርስቶስ ያሳየውን ትህትና በተግባር ሊከውኑትና እርሰ በርሳቸው ሊተሳሰቡ እንደሚገባ የኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ራፌል ገርዟል። የሆሳዕና በአርያም በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በልደታ ማርያም ካቴድራል ሃይማኖታዊ ሥርዓቱን በጠበቀ መልኩ ተከብሯል። በዓሉ ኢየሱስ ክርስቶስ በአህያው ርንጭላ ላይ ሆኖ ትህትናን ያሳየበት ቀን ነው። ምዕመናንም ዕለቱን ሲያከብሩ ኢየሱስ ክርስቶስ ለሰው ልጆች ያሳየውን ትህትና በተግባር ሊከውንና እርስ በርሳቸው ሊተሳሰቡ እንደሚገባ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። ጌታም ሁሉ ነገር እያለው በሁሉ ነገር ኢየሩሳሌም መግባት ሲችል በአህያ ላይ ራሱን ዝቅ አድርጎ የገባው እኛን ስለወደደን ስላከበረን ነውእና ና እርስ በራሳችን እንድንከባበር እንድንደጋገፍ ያስተምረናል። ዕለቱ በእምነቱ አስተምህሮ ዘንድ የኢየሱስ ክርስቶስን ዝቅ ማለትና ትህትና የሚሰበክበት ዕለት ነው። ኢየሱስ ክርስቶስ ያሳየውን ትህትና መከተል መልካም ተግባር መሆኑን የእምነቱ ተከታዮችም ያነሳሉ። ኢየሩሳሌም ውስጥ የነገሱ ነገስታት በፊት በታሪክ እንደምናውቀው ፈረስ ላይ እየተቀመጡ ነበር፣ ወደ ኢየሩሳሌም ሲገቡ። ኢየሱስ ክርስቶስ ግን ዝቅ ማለትን ለማስተማር ነው እኛን በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባው ማለት ነው። ሆሳና በዓልን ስናከብር ማሰብ ያለብን የክርስቶስን ትህትና፣ የክርስቶስን ዝቅ ማለት። ክርስቶስ በውርንጭላ ሲመጣ ራሱ ትህትናን ያሳየናል፣ ዝቅ ማለትን ያሳየናል። ስለዚህ ከዚህ በኋላ ደግሞ የክርስቶስን ስቃይ እያሰብን ከዛ ደግሞ ትንሣኤ እንደሚመጣ እያሰብን ይችን ሳምንት እናሳልፋለን ማለት ነው። የምትመጣው አንድ ሳምንት ይህን የህማማ ዝሙን በተለየ ሁኔታ ካለፉት አርባ ቀናት በተለየ ሁኔታ በልዩ መንፈስ ራሳችን ዝቅ በማድረግ ሌሎችን እንደ ራሳችን በመውደድ ይህን የሕማማት ጊዜ ከክርስቶስ ጋር አብረን እንድናሳልፈው ይገባል ብያስብ። በዓላትን ስናከብር የተቸገሩትን መርዳትና ማስታወስ ተገቢ መሆኑን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁህ ካርዲናል ብርሃነ ኢየሱስ ተናግረዋል። በዙም ጊዜ የተቸገሩትን እንድናስብ ክርስቲያኑን በእምነት በተስፋ እንዲበረታና በተስፋ እንዲሰራ በተስፋ ተቃቅፎ ተደጋግፎ የፋሲካን በዓል የትንሣኤን በዓል እንዲያከብር አደራላለሁ። የሆሳዓና በአርያም ክብረ በዓል ላይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የሃይማኖት አባቶችና የእምነቱ ተከታዮች ተገኝተዋል። በዓሉ በጸሎት፣ በዝማሬ፣ በምስጋናና በሌሎች ሃይማኖታዊ ሥነ ሥርዓቶች ተከብሯል። በመጨረሻም የስልጤ ማህበረሰብ ራስን በራስ የማስተዳደር እድሉን ተጨባጭ ለውጥ ለማስመዝገብ እንደተጠቀመበት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻ ጣሳው ገልጸዋል። የስልጤ ብሔረሰብ ራስን በራስ የማስተዳደር ህገ መንግስታዊ ጥያቄው ምላሽ ያገኝበት 24ኛ ዓመት ዓመት በዓል የፌዴራል እና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በወራቤ ከተማ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 ታሪካችን ያለበት በመሆኑ በተገቢው መንከባከብና መጠቀም ይኖርብናል። የስልጤ ብሔረሰብ በህገ መንግስቱ መሰረት ያገኘውን እድል ራሱን በማልማት በተጨባጭ እንደተጠቀመበትም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናግረዋል። የአካባቢው ጸጋዎች በማስተባበር የኢኮኖሚ በኢኮኖሚ በማህበራዊ ልማት መስኮች በከተማና በገጠር መሰረተ ልማት ግንባታና